ለሶስት ቀናት በአዲስ አበባ ሲካሄድ የቆየው የኢትዮጵያ ቴክ ኤክስፖ 2025 በዛሬ ዕለት ተጠናቋል። በዚህ ኤክስፖ ከ45 በላይ ሀገራት የተሳተፉ ሲሆን የሀገር ውስጥና ዓለም አቀፍ ተቋማት ስራዎቻቸውን ይዘው የቀረቡበት ነበር። የአዲስ አበባ ከተማ ከንቲባ አዳነች አቤቤም በሳይበር ደህንነት በሰው ሰራሽ አስተውሎት አስተውሎትና ፊንቴክን ጨምሮ በተለያዩ ዘርፎች ላይ ትኩረቱን ያደረገውን ኤክስፖ ጎብኝተዋል። ከንቲባ አዳነች አቤቤ አዲስ አበባ መሰል ሁነቶችን በብቃት ማዘጋጀቷ ያላትን የኮንፈረንስ ቱሪዝም ማዕከልነት ይበልጥ የሚያሳድግላት መሆኑን የተናገሩት በሳምንት ሶስት አራት ኮንፈረንሶችን ማካሄድ የምንችልበት አቅም ተፈጥሯል። በእርግጥም ከተማችን አዲስ አበባ የኮንፈረንስ የቱሪዝም ማዕከልነቷን በተግባር እያረጋገጠች እየገነባች እንደሆነ ማሳያ ነው። በቴክኖሎጂ እያመጣ ነው ያለው ለውጥ ትልቅ ነው። ይሄ ለውጥ በአገልግሎት ላይ ራሱን የቻለ ለውጥ ይዞ ነው እየመጣ ያለው ከተማችን ስማርት ሲቲ ወደ መሆን እየሄደች ነው። ዲጂታል ኢትዮጵያን ለማረጋገጥ ያስቀመጥነውን ግብ ማሳካት ላይ እንደደረስን ማሳያ ነው። በዘርፉ ለተሰማሩ ወጣት ስራ ፈጣሪዎች የሚደረገው ድጋፍ ተጠናክሮ እንደሚቀጥል የገለጹት ከንቲባ አዳነች አቤቤ መሰል ዝግጅቶች የላቀ ፋይዳ አላቸውም ብለዋል። ልጆቻችን በተለይ ስታርታፖችን ስናይ ልጆቻችን ላይ በቴክኖሎጂ እየመጣ ያለውን ውጤት በኤአይ እየፈጠሩ ያሉትን ፕሮዳክቶችና እያመጡ ያሉትን ውጤቶች ስንመለከት በእውነትም ይህንን በደንብ አጠናክረን ማስቀጠል የሚገባን የኢትዮጵያን የእድገት ደረጃ የሚያሳይ ለሀገራችን ትልቅ ብስራት ነው እና ከሀገር ባለፈ ውጤታማ መሆን የሚችሉበትን እድል ማመቻቸት ይገባናል። አንዱ የሚያመቻቸው እንደዚህ አይነት ኮንፈረንስና እና ኤግዚቢሽኖችን ማካሄድ ነው። አዲስ አበባ ስማርት ከተማ ለመሆን ትኩረት ሰጥታ እየሰራች መሆኑን የተናገሩት ከንቲባ አዳነች አቤቤ በከተማ አስተዳደሩ የሚሰጡ አገልግሎቶች ወደ ዲጂታል ስርዓት እየተቀየሩ መሆኑን ገልጸዋል። ከተማችን ዋናው ትልቁ ያስቀመጠችው ግብ ስማርት ሲቲ የመሆን ነው። ስማርት ሲቲ ለመሆን ደግሞ ትልልቅ መሰረተ ልማቶች ላይ ትልልቅ ኢንቨስትመንት እያደረገች ነው ያለችው አሁን በኮሪደር ልማት የሰራ ናቸው ወደ 200 ኪሎሜትር የሚሸፍኑ ከተማችን ውስጥ ያሉ የመንገድ ኔትወርኮች መሰረታዊ የሚባሉ የቴክኖሎጂ መሰረተ ልማቶች የተገነባባቸው ናቸው። ከነሱ ወደ ሶፍትዌሩ በምንወስድበት ሰዓት ኢንፍራስትራክቸር ላይ የተሰራው መሰረታዊ ስራ ስለሆነ ከተማችንን ስማርት ሲቲ ለማድረግ በጣም ወሳኝ ነው። ወደ 187 የአገልግሎት አይነቶች ዲስቲያ ላይ ተደርገዋል። አዲስ አበባ ላይ ወደ አንድ ማዕከል ደግሞ እየሰበሰብ ናቸው ነው። ለሶስት ቀናት ሲካሄድ የቆየው የኢትዮጵያ ቴክ ኤክስፖ ኢትዮጵያ በዲጂታል ቴክኖሎጂ እና በሰው ሰራሽ አስተውሎት የደረሰችበትን ደረጃ የታየበት እንደነበር ተገልጿል።